ሰላምሙ ዓለይኩም ወራህመቱላሂ ወበረካቱ። ውድ ቻናል ቤተሰብ እንዴት ናቸው? ሰላም ናቸው? አልሐምዱሊላህ፣ ከኛውሉ ሰላም ነው። ዛሬ ደግሞ ብቅ ብለናል በምግብ ስራ ማለት ነው። እንግዲህ ኢትዮጵያ ላይ ባለው አየር ቤታችሁ ባለው ነገር ካብሳ ሰርታችሁ መብላት ትችላላችሁ። የምር ሞክሩት፣ በጣም ቆንጆ ነው። ይሄ እንግዲህ ቲማቲም እየፈጨሁ ነበር። ቲማቲም አዘጋጀው፣ ካሮት፣ ድንች፣ ነጭ ሽንኩርት። እሱን ካዘጋጀም በኋላ እንደገና ቃሪያ ሁለት ቃሪያ በነገራችን ባለቤት ይወዳል። እንደዚህ ዝም ብዬ ቃሪያ ድርግ ሳረግበት ይወዳል። ይህን የበሰለ ቃሪያ ፍትፍት አድርጎ መብላት ማለት ነው እና ከዛ ሽንኩርታችንን በዘይታችን ጥብስ ካደረግን በኋላ ካሮታችንን እናደርጋለን። ትንሽ ከድንቹ ካሮቱ ቶሎ ስለማይበስል ካሮታችንን ትንሽ ከአቁላለን በኋላ ድንቻችንን አድርገን ድንቻችንንም እንደዚሁ እንጠብሰዋለን። በነገራችን እንዴት ሲጠበስ በጣም ይጣፍጣል። በጣምም እንዳይበስልባችሁ ማለት በጣም ስታቁላሉ ከቆያችሁ ሩዙ ሲደረግ በጣም ጭሙለቅ እንዳይልባችሁ፣ በጣም ቶሎ ሳይበስል ከዛ የተፈጨውን ቲማቲም፣ ቀደም መጀመሪያ ላይ የፈጨውትን ቲማቲም እሱን ድርግ እናደርግና፣ አሁንም እያመሳሰል ነው። በደንብ ይበስላል። በጎን ደግሞ እኔ ቆስጣ ከላይ ከካብሳው በላይ ለማድረግ ፈልጌ ቆስጣ በጎን ደግሞ እንደዚህ ጠበስ ጠበስ እናደርጋለን። እኔ ቆስጣ እወዳለሁ፣ ባለቤት ግን ብዙ አይመቸውም፣ አይወድም። እኔ ግን በጣም ነው የምወደው የሆነ ማዋጅናት ለራሱ ሰርቼ በቆስጣ ውስጥ እንደዚህ የመከረሱ ምናምን አለ አደለ። ማዋጅናት ውስጥ ስታደረጉት በጣም ነው የሚጣፍጠው። ከዛ በጎን ለጎን ደግሞ ብረትስታችንን እያማሰልን የሩዛችንን አንዳንድ ጊዜ እስኪ እንደው ለምንድን ነው ሁሌ እንጀራ እንጀራ ምንበላው በሚል፣ አንዳንድ ጊዜም ልክ እንደዚሁ እንደ አረብ ሀገሩ ግዴታ ዶሮ ስጋ መኖ ግዴታ አለበት አይባልም፣ ባለው ነው እና ይሄ ደግሞ ከኖር ወይም ደግሞ ማጂ እንግዲህ በአረብ ሀገር ስሙ ማጂ ነው፣ ያጣፍጣል። እዚህም ሀገር የሚገርማችሁ ህዝቡ እንዴት እንደሚጠቀመው ለሹሮ ነጻ ሹሮ ላይ ለማድረግ ሰው ተውት፣ ሌላው ምግብ እና ነጻ ሾሮ ላይ እንኳ ለማድረግ ማለት ነው። በጣም ነው የሚጠቀሙት። ከዛ እንደገና ደግሞ ሽትኒ ወይም ደግሞ ሰላጣ ሀራ ለመስራት ባለፈው ያሳየኋችሁ ይሄ ኮዝበራ ወይም ደግሞ የድንብላ አልቀጠር ነው። ባለፈው ቪዲዮ ላይ ሰርቻለሁኝ። አሁን ደግሞ ከባለፈው ወዲህ በጣም ቁመት እያመጣ ወደ ላይ በጣም እያማረበት ነው እና እንደውም ከአጣጥቤ ከታትፌ አድርቀዋለሁኝ ለሮ መጠላ ሳምቦሳ መስሪያ እያልኩ ነበረ። ከዛ እሷን አጠባጣብ ብናደርግና ከቲማቲም ከቃሪያ ጋር አድርጌ በመፍጫ የፈጭዋለሁኝ። ምክንያቱም ያው በጣም ያጣፍጣል። ይሄ በጣም ነው የምወደው። የሚገርማችሁ አላረገ አይነ ሁሉም ምግብ ላይ ያረግበታለሁ፣ ከወጥ በስተቀር በጣም ነው የምወደው ኩስበራና ደግሞ በጣም አድጓል። ከባለፈው ወዲህ የሰራሁላችሁ የበግዱንስ፣ በዚሁ አጋጣሚ የበግዱንስ ፍሬ ምንድን ነው ስሙ? ይበቅላል። ሰው ይብላችሁኛል። ከኩዝበራ ደግሞ በግዱንስ በጣም ለጤና ጠቃሚ ነው። ኩላሊ ላለበት ሰው ያጠራል ምናምን። እስኪ እሱን እንግዲህ እየጠያየቅኩ ነው። ምንድ ነው ይበቅላል፣ የምንስ ፍሬ ነው የሚለውም ማለት ነው። የምር ቪዲዮ ሰራላችኋለሁ ማለት ነው የዚህን ስሙን ካገኘሁኝ እሰራላችኋለሁኝ። በጣም ጠቃሚ ነው ለጤና። ከዛ ሸትንያችንን ወይም ሰላጣ ሀራ ሰርተን ምግቡ እስከሚበስል ፍሬዘር ውስጥ አስቀመጥ ነው ፍሪጅ ውስጥ አስቀመጥ ነው እንዲቀዘቅዝ። ሩዛችንንም በጎን እየሰራን በዚህ ደግሞ ቡናችንን የቡና መቆላያ የጠፍታኝ፣ እሱን ማን ይፈልግ። ሰዓትም እየደረሰብኝ ነው። በዛ ላይ ደግሞ ብቻዬን ነኝ የሚጣለች ሚጣ በዚህ ታለቅሳለች፣ በዚህ ደግሞ ሰራ ዋለ። በቃ ምን ልበላችሁ፣ ልጅ ይዛችሁ ስሰሩ። ከዛ ምሳ ሰዓት ላይ ቀረበ። እንደምታዩት ሽንኩርት፣ ከሽንኩርት ጎን አቮካዶ፣ ከዛ ቡቅሪ አለ። ከዛ ምሳችንን ቆንጆ አርገን ሳ እንደምታዩት፣ የቅድሙን ምንድን ነው ቆስጣ፣ እንደዚህ ከላይ ቆጭ ቆጭ አደረኩበት። የፈለገ ያጣብቃል አብሮ በሩዝ ብስታጣብቁት በጣም ነው የሚጣፍጠው። ይሄ ደግሞ የቡና ቁርስ ስኳር ድንች ነው። ስኳር ድንች ለሚጣ ምግብ ማስጀመሪያ ብዬ ገዝቼ በዛውም ደግሞ እስኪ ለምን የቡና ቁርስ አናረግም አለና የቡና ቁርሳችንን አረግን። ቡናችንን ጠጣን። ተመልከቱ እቃውን ማለት ነው። በቃ እቃ ማጠብ እንደት እንደሚያስጠላኝ በቃ እንደት በጣም ነው የሚያስጠላኝ። ብቻ እንደምንም ተነጫነጨኝ፣ ሙደ ማናፈጣለሁኝ፣ የቀይን ጋጠብኩኝ። በዚህ መልኩ ደበርኩት። ከዛ ሚጣንም ገለዋን ታጥባ ነበር የሚጣይም የሚጣ ልብስ ነው ። ሚጣንም ገሏን ከታጠበች በኋላ ልብሷም ተጣጠበ። ስራዬን ጨራረስኩኝ። የዛሬው የዛሬ ውሎ ይህን ይመስል ነበረ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሆኖ ባይ ባይ።